ዶክተሩ እንዳለው ደግሞ የወደ ትንሽ ደግሞ ከፍ ብሏል ብሏል። ከዚህ በኋላ መበሳጨትም ሆነ መላለትም ምንም አይነት ነገር ለጊዜው ያው አለ። ግን ለጊዜው አሁን እነዚህ ሚዲያ ላይ ባይወጣ ጥሩ ነው። ኦኬ፣ ሚዲያ ላይ ቤተሰብ፣ ይህን ቪዲዮ ከምንም በላይ በደንብ አድርጋችሁ ላይክ እንድታደርጉልኝ ይፈልጋለሁ። ከሌላው ጊዜ የበለጠ ላይክ አድርጉልኝ ቤተሰብ። ሰብስክራይብም ከቻላችሁ አድርጉ ቤተሰብ። እኔ ትላንትና እኔ እንጃ በጣም ሲከነከነኝ ነው ያደረው። በጣም ነው የከነከነኝ። ተኝቼ ሰው ተኝቶ እንደን ያስብ ያለ የአብርሃም ወደቅ የሄድሜላ ፈቅርሃለው ማለት ጓደኞቹ ከዚህ ከዚህ ሆኖ ሲያዋክቡት አብርሃም ሲወድቅ ያለውን አስቡት። የቤተሰብ የነጋሽን ህይወት አስቡት። የሩታን፣ የህፃኑን ልጅ ብዙ ነገር ነው ያሰብኩት ተኝቼ በጣም የተበሳጨሁት በጣም ከሚገባው በላይ

እንዴት እንደሆነ እንጠይቃታለን። ሁሉን ነገር ማለት ነው። ቤተሰብ በጣም ልብ የተነካው እግዚአብሔር ካነሳችን ነው። ደክሟቸው ይሆናል። ኮፒራይት እንዳይጠይቀኝ። ሄላው ጤና ይስጥልኝ እህቴ፣ ሰላም ነሽ? እንዴት ነው አለን። እግዚአብሔር ይመስገን። እንዴት ነሽ? ተኝተሽ ነው እንዴ? እንዴት ነበር በእናትሽ እና አብርሃም ጋር? ያው አንቺ እንዳለሽ አውቃለሁ እዛ። አዎ አብርሃም አጋጣሚ ርቤላ ትንሽ ችግር ፈጥራለች። እንግዲህ አብርሃም መጣ እሱ ደግሞ ያው ደነገጠ መሰለኝ፣ እንድምጋጤ ነው መሰለኝ። ሆስፒታል ያደር ነው ታሙ በጣም ሆስፒታል ነበራችሁ። እንዴት ነው ውጤቱ ምናምን እንዴት ነው? ባለፈውም እንደዚህ ተደጋጋሚ ወርቃል የተባለ ነበረ። ምንድን ነው የተባለ ዶክተሩ ምንድን ነው ያለው የውጤቱ ነገር ምናምን? እንግዲህ አሁን አብርሃም ያለው የጤና ሁኔታ በጣም ከባድ ላይ ነገር ከባድ ነገር ላይ ነው፣ ያው ዶክተሩ እንዳለው ትንሽ የደም ግፊት ነገር ነው የሚታይበት እና ከዚህ በኋላ ለውን ላለው ነገር ጥንቃቄ አርግ ተብሏል። ከዚህ በኋላ እንዳትበሳጭ ማንኛውም መጨናነቅ ምናምን እንዳትጨናነቅ ተብሏል። ያው ደግሞ በጣም ከፍ እያለ ስለሆነ ማለት ነው። ያው በተደጋጋሚ እንግዲህ እየወደቀ እያየሽ ነው ትከታተያቸዋለሽ መሰለኝ። አዎ አዎ፣ በእናትሽ አዎ። ይወድቁ ያው ትናንትና እንግዲህ በድንጋጤ ሄርሜላ የተናገረችው ንግግር በድንጋጤ ወድቆ ቆሞ ውስጥ ገብቶ ነበረ። እግዚአብሔር ይመስገን አሁን ደህና ነው፣ ወጥታል ተቆሞ ውስጥ ያው እኛም እዛ ተጨናንቀን እዛን ያደር ነው ይሄ። ሩታን በጣም ተጨንቃለች። እንግዲህ ምን እንደሚደረግ አናውቅም እኛ። እሷም ጭንቀት ላይ ናት በጣም። ኦኬ ሄርሜላን ከሆስፒታል አስወጣቻት የተባለ ነገር ነው እንዴ? በሳ ምክንያት አ ሌላ ነገር ተፈጠረው ሰበበኛ ወፋነ ተቆሚ ነው። ምክንያቱ እሱ እሱ የሚለው እንግዲህ እኔ የቀረብኳት በእለትነት ነው። እንደዚህ እንደዚህ ነው እና ያው ያላሰበው ነገር ስለሆነ ደነገጠና ወደቀ። እና ዶክተሩ እንዳለው ደግሞ የወደ ትንሽ ደግሞ ከፍ ብሏል ብሏል። ከዚህ በኋላ መበሳጨትም ሆነ መናደድ ምንም አይነት ነገር የለበትም ብለው ማስጠንቀቂያ ሰጥቶታል። ሌላ የሚጠበቅ ውጤት የለም ወይስ አለ? ሌላ የሚጠበቅ ውጤት አለ ወይስ የለም? ሌላ ሌላ ለነገር ነው ለጊዜው ያው አለ፣ ግን ለጊዜው አሁን እነዚህ ሚዲያ ላይ ባይወጣ ጥሩ ነው። ኦኬ። ሚዲያ ላይ ሲደርስ እንግዲህ ራሱ ባለቤቱ ሊያወጣው ይችላል። ኦኬ። እና አሁን ደህና ነው፣ ግን ትናንትና በጣም በጣም ችግር ነበር የተፈጠረው፣ እራሱ እዛ ሆስፒታል አድር በቃ ልክ ነው። በዛ በድምጼ ላይ በጣም ያሳዝናል። እኔ በጣም ነው ያዘንኩት። እና እነጋሽዬ እንዳይሰሙ ምናምን ሲባል ነበረ። እነጋሽዬ እንዳይሰሙ ቤተሰብ እንዳይሰማ ምናምን፣ ቤተሰብ ይጨነቃል እንግዲህ። ልክ ነሽ። ከባድ ነው ለቤተሰብ። ዛይ ነገር መናገር መስማት የለባቸውም እነሱ። አሁን ደህና ነው ተረጋግቷል። እግዚአብሔር ይመስገን። በጣም ያሳዝናል። ይሄ ነገር በዚህ ከቀጠለ ለሱ አደጋ አለው። አደጋ እንዳለ በዶክተሩ የተናገረው እንግዲህ ለአብርሃም ማለት ነው። እኔ እኮ በጣም ትላንትና እኮ እንደ ትላንትና ተበሳጥቼ አላውቅም። በጣም ነው ያዘንኩት። እውነት በጣም ነው ያለቀስኩት፣ አልቅሻለሁ። በጣም አዝኛለሁ። ለምን እንደዚህ አይነት ነገር በመሀላቸውም አንድ የማትረባ ሴት ገብታ እንዲህ ስበጠብጣቸው እነሱ ላይ እንደዚህ ስልጣን ይዛ እንደፈለገች ስትናገር እንደፈለገች ቡርቃ አፈቅረሃለሁ ማለት በጣም ከባድ ነገር ነው። አዎ በጣም ሰ ባለትዳር ላይ መንጠልጠል እንደዚህ መሆን ጥሩ አይደለም እንዴ አፈቅረሃለሁ። እሱ እኮ ባለትዳር የልጅ አባት ነው ከዚህ በኋላ ከዚህ በኋላ እየሰራች ነው ሜሮሜላ። እንግዲህ እርምጃ መውሰድ ነው ያለበት ብዬ ነው የማስበው። እንግዲህ የአብርሃም እዚህ ጉዳይ ላይ አይ ሩታም ያው እርምጃ እንደምትወስድ እርግጠኛ ነኝ። እውነቴ የምናገር እርምጃ መውሰድ አለባት ከዚህ በኋላ ዝች ልጅ ላይ ሁ እንዲ ው በደንብ እርምጃ መውሰድ አለባት። በጣም በዛ እንደዛ በፍቅር የሚኖሩ እያየሽን ያለውን ነገር እንዴት እንደሚረባበሹ እንዴት እንደሚቃሉ ከባድ ችግር ላይ ናቸው ያሉትኝ። እግዚአብሔር ብቻ ይድረስላቸው። ያው አብርሃም ከዚህ በኋላ ምንም መጨናነቅም ወ ምንም አይነት ነገር አይገባውም። ያው ለጤናው ሲል ለራሱ ሲል ወይ ከነሱ መራቅ ነው ያለበት፣ ራሱን ማረጋጋት አለበት። በጣም ነው ያዘንኩት። እግዚአብሔር ይማረው ጨርሶ፣ እግዚአብሔር ይማረው ነው ምለው። እኔ ምንም የምናገረው ነገር የለኝም። እግዚአብሔር ይመስገን። እኔ በጣም አሁን ያው ደህና ነው ስላልሽኝ በጣም ደስ ብሎኛል። ከዚህ በኋላ መጠንቀቅ እንዳለብን ነው እኔ ማሰብ ማለት ነው። አዎ እሺ፣ እህቴ በጣም ነው የማመሰግነው። እግዚአብሔር ይስጥልን። ይህን ነገር ነግረች ስላረጋጋችን እናመሰግናለን። እሺ እናቴ ቻው። እንግዲህ ቤተሰብ ሰምታችኋል። ያው ደስ ይላል። ከዚህ በኋላ አብርሃም መረጋጋት እንዳለበት ነው እኔ የሚሰማኝ። እቺ ልጅ እውነት በህግ ሁሉ መጠየቅ እንዳለባት ነው እኔ የማስበው። ይህን ሁሉ ነገር እያደረገች ያለችው ሄርሜላ ነች። ጓደኞቹ ግን የስራቸውን ይስጣቸው ነው የምለው። ለማንኛውም ቤተሰብ ወዳቸዋለሁ፣ አከብራቸው አለው። ይህን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። እግዚአብሔር ጨርሶ ይማር አብርሽ በሉ። ምንም ምንም ቢሆንም አብርሽን በጣም ነው የምንወደው። ማርያምን እኔ አላቀም። የአብርሽን ክፉ አያሰማን። አብርሽ ምንም ቢሆን ምንም ለልጆቹ ለልጁ ይኑሩለት። በጣም ነው የምንወድ አብርሽ። እግዚአብሔር ይማር የኔ አባት ቢግ ላቭ ቢግ ሪስፔክት ብዬላለው። እግዚአብሔር ይማር ጨርሶ። በጣም ነው የምንወድህ።